ሻቢያ ከኛ ጋር ካለው ጥላቻና እኛ ከኛ ጋር ያለን ጥላቻ ስ ቢወዳደር በቁም እየተቃጠልን እኮ ነው ያለ። ነው ልክ ነው። ያው አንዱ ጥላቻ ሌላውን ትክክል ስለማያደርገው ነው እንጂ ትክክል ነው። ግን በሁለቱ መሃል ካለው ድርጅ ካለው ግንኙነት ለዛኛው ኤክስኪውዝ አለ። በሁለቱ በሁለቱ መካከል ባለው ግንኙነት ብቻ እንዴት ሊወሰን ይችላል? ለህ ነው ማለት አይዲዮሎጂካሊ ሻዕቢያ ትላንትና በኢትዮጵያ ባሉ ህብረተሰቦች ላይ ያለው አስተያየት እንደዛ አልነበረም ነው ምትለኝ ወይስ አሁን ተለውጧል ነው? ግልጽ ማድረግ ፈልጌ ነው። ተለውጧልም አልተለወጠም ብለል አልችልም። በጋራ በሚያደርጉን ነገሮች ቅሬታዎች እንዳሉ የነበሩ ነገሮችን ደፍጥጦ ለማጥፋት አይደለም የነበሩ የታሪክ ሂደቶችን ዘግቶ አሁን ላለብን የጋራ ጉዳይ ግን የጋራ በሚያደርጉን ነገሮች መስራት በአለም አቀፍ ግንኙነት ውስጥ የተለመደ ነገር ነው። ኤርትራ ራሱን የቻለ ሌላ ሀገር ነው። ከኢትዮጵያ ጋር ሌላ የጸብም ታሪክ አለን፣ ቅድም መግቢያ ላይ እንዳልኩት የጦርነት ታሪክ አለን፣ የአብሮነት ታሪክ አለን። አሁን በምንገኝበት ሁኔታ ውስጥ ግን በጋራ በሚያግባባን ነገር ውስጥ በአማራ ህዝብ ላይ የህልውና ትግል እያለ የትግራይ ህዝብም እንደዚሁ በሲጅ ሲያሰቃየው የሚኖር አሁንም ቢሆን ያልተፈታ ሁኔታ ባለበት ሁኔታ የኦሮሞም ህዝብ ጦርነት ውስጥ ያለ፣ አጠቃላይ ኢትዮጵያንም ቀጠናውንም የሚያምስ ሰው ካለ ይህንን ስርዓት በማስወገድ መልኩ በሚያግባባን ጉዳይ ላይ በጋራ መስራት ከታሪካዊ ጠላት ጋር መተባበር ሆኖ ሊታይ አይችልም። እስከ ትናንትናም ድረስ ደግሞ ግንኙነቱ መልካም ነው ተብሎ የኢትዮጵያ ህዝብም አጠቃላይ የኤርትራ ህዝብም ደግፎ ስንት ድግስና ስንት ጭብጨባ የነበረበት ታሪክ ነበረን ከሶስት አመት እና ከአራት አመት በፊት እና ተቃውሞ ግንኙነቱ በቅጡ ይሁን መንገዱን አልተቀበልከውም ነበረ ከአቶ ልደቱ ጋራ በነበረን ሸገር ቴሌቪዥን ላይ ያስታውሳለሁ። እኔ መጀመሪያ ግጭቱም ሆነ ጸው ያለው በድንበርም ያለው በሁለቱ ድርጅቶችም ስለሆነ ከትግራይ ህዝብም ጋር በተለይም ከህዋትም ጋር ይህን ችግር የፈጠሩት ከዛ ይሁን እንጂ አልፎ በሚደረግ ነገር ውስጥ እንደውም ለሌላ ላልተገባ ግንኙነት እና ከህዋት ጋር የተጣሉት ሁሉ ሰዎች ተደምረው ሌላ ግጭት የሚፈጥር ልክ የተለዩት ሁሉ ከህዋትና ከኢትዮ ኤርትራ ጦርነት በኋላ የመጡት ሁሉ ወደ ህዋት ይደመራሉ። ለሀገር ውስጥ የፖለቲካ ብሽሽቅ የሆንና ይሄ ነገር ሳይጸና ሌላ መንገድ ይዛል ብዬ ተናግሬያለሁ። እና የስልቱን እንጂ በመሰረቱ መገናኘቱን በምንም አይነት ልጠላ አልችልም። ልደቱ እስኪ ጋባ ድረስ ነው እኮ ነው ጥያቄ የምጠይቀህ። እና አንድ ጥያቄ ልጨምር ወደ ልደቱ እሄዳለሁኝ። ይሄንኑ ተመሳሳይ ሎጂክ ስለ ግብጽስ ማለት ትችላለህ? ይልቃል ኖ ኖ ኖ፣ የግብጽ ጋር ያለን ግንኙነት ኢንታየርሊ የተለየ ነው። ከግብጽ ጋር ታሪካዊ ጠላታችን ናት፣ ምንም ጥያቄ የለውም። ከግብጽ ጋር ያለን ግንኙነት እና ከኤርትራ ጋር ያለን ግንኙነት አንድና ያው በፍጹም ሊሆንም ሊወዳደርም አይችልም። የኤርትራ ህዝብ እኮ አንድ አይነት ህዝብ እኮ አንድ አይነት ህዝብ ሁለት አገር ነው ያለን እኮ። ይልቃል አንደኛ ህዝቡንና የኤርትራን መንግስት አንድና አንድ አታድርገው። እሱን እያደበላለከው ነው። እኔ የሚያልኩት ቅድም አስመሬን የተናገርኩት የኤርትራ ህዝብ የኢትዮጵያ አይደለም፣ ታሪካዊ ጠላት ጠላትም አደለም፣ ወዳጅ ነው። አንድ ህዝብ ነው ብዬ ነው ማምነው ማለት ነው። በመጥፎ የታሪክ አጋጣሚ ለሁለት ለመከፈል ተገደደ እንጂ በብዙ መስተጋብር በታሪክም አንድ ህዝብ ነው፣ የወደፊት እጣ ፈንታውም አንድ ህዝብ ነው ብዬ ነው ማምነው። እና በህዝቡ መካከል የሚኖረው ግንኙነት ምንም ጥርጥር የለውም፣ ጤናማ ነው፣ አስፈላጊ ነው። አሁን እያወራን ያለ ነው ስለ ኤርትሪያ፣ ወይም ስለ ሻቢያ መንግስት ነው እያወራን ያለነው በአንድ በኩል በሌላ በኩል ደግሞ ስለ አጠቃላይ ግንኙነት አይደለም ስለ ዲፕሎማሲ ግንኙነት ስለ ጤናማ የህዝብ ለህዝብ ግንኙነት፣ ስለ ጤናማ የሀገሮች ግንኙነት አይደለም፣ እያወራን ያለ ነው ስለ ጦርነት ትብብር ነው እስከሚገባይ ድረስ። ቴዲ ያቀረብከው ጥያቄ አሁን ባለው የኃይል አሰላለፍ ኢትዮጵያ ውስጥ ያሉ በትጥቅ ትግል እንቅስቃሴ እያደረጉ ያሉ ኃይሎች በኢትዮጵያና በኤርትራ መካከል ጦርነት ቢነሳ ከሻቢያ ጋር አብረው መተባበር አለባቸው ወይስ የለባቸውም ነው ጥያቄ። ይህን ነው እንጂ እየተቃወምኩ ያለሁት። እኔ በኢትዮጵያና በኤርትራ መካከል አሁን በሁለቱም አምባገነን መንግስታት ነው ያሉት። ግን ጤናማ የሆነ የዲፕሎማሲ ግንኙነት እንዲኖር ፈልጋሉ። አሁንም ቢሆን ማለቴ ነው ጤናማ የሆነ የህዝብ ለህዝብ ግንኙነት እንዲኖር እፈልጋለሁ። የጦርነት ትብብር ግን መንግስትም ሲያደርገው ትክክል አይደለም፣ አውግዘናል አንተም እኔ የኢትዮጵያ ሉዓላዊነት ደፍሮ ሲገባ ኢትዮጵያዊ የሆኑ ዜጎቻችንን በግፍ ሲጨፈጭፍ አውግዘናል። ተመሳሳዩም ነገር ሌሎች ተቃዋሚዎች ሲሰሩት ልደግፍ አልችልም። ደብል ስታንዳርድ ነው የሚሆነው። አንድ እሱ ነው ሁለተኛ፣ እውነቱን ለመናገር ከግብፅም ጋር እናነፃፅር ካል ግብፅ በጣም ተጨባጭ የሆነ ኢንተረስት አለ ብላ ታምናለች በኢትዮጵያ በዛ ምክንያት ደካማ ኢትዮጵያን ትፈልጋለች። እናነፃፅር ካል ግን በዝርዝር የሻቢያ ጠላትነት ከግብፅ ይበዛል እንጂ አያንስም። በብዙ መገለጫዎች በምክንያቶች ልታስረዳ ትችላለን ልደቱ ግብፅ ያደረገችው የምታደርገው አንድ ነገር ነው እስካሁን አደለ የኢትዮጵያ ተቃዋሚዎችን በርቀት ትደግፋለች ነው በመደገፍ ረገድ ከግብፅ በብዙ እጥፍ የበዛ የኤርትራ መንግስት ወይም ሻቢያ ይደግፋል ባለፉት ሀያ ሰባት ዓመታት እኮ እነዛ ተቃዋሚዎችን መደገፉን ታዲያ የኢትዮጵያን እንደማዳከም ነው የምትቆጥረው አንተ አዎ አምስት ወይም ስድስት የመገንጠል መብትን የሚያራምዱ ሌሎች ሁለት ወይም ሶስት ደግሞ የአንድነት አጀንዳ የሚያራምዱ ሁሉንም በኢትዮጵያ ተቃዋሚ አሉ የሚባሉ ተቃዋሚዎችን እየሰበሰቡ ማደራጀት እና እንዲዋጉ ማድረግ ከጤናማ አስተሳሰብ የሚመነጭ አይደለም። በተለይ ደግሞ የአማራ ሕዝብ ለሚያደርገው ትግል ከሻቢያ ጋር መተባበር አለበት ብዬ አላምንም። በነገርህ ላይ እንደ አሁን ሆነግና እኔ ብንተባበር እኮ በሀሳብ በጣም የተለያየን ለደሱ ለምሳሌ ኦኤልኤ እና ፋኖ በአመለካከት ደረጃ በጣም የተራራቁ ናቸው። እንዲተባበሩ ከፈቀድ ሁለቱም እኔ ኦኤልኤ እና ፋኖ ይተባበሩ አላልኩም። ኢትዮጵያዊ ሀይሎች ናቸው መተባበር ያለባቸው እንጂ ከውጭ ጠላት ጋራ መተባበር የለባቸውም ነው ያልኩት እንጂ በጠላትነት ነው በጠላትነት ነው ኮንሰብቸዋል። አሁን እኔ ይኸውልህ ኦኤልኤም ኢትዮጵያዊ በመሆኑ ብቻ መተባበር አለባቸው፣ መብቱ ነው ከተባለ ፋኖም ተቃዋሚ በመሆኑ በመተባበራቸው ችግር የለም ከተባለ፣ ሁለቱም ችግር ከሌለባቸው ደግሞ ሻቢያ ሲደግፋቸው ጠላት የሚሆነው፣ እነሱ ሲተባበሩ ምንም ችግር የለም የሚሆነው፣ ለምንድን ነው የሻቢያን ጠላትነት ይሄ እንዴት ነው የሚያሳይ ነው? ሎጂክ አንደኛ በራሱ ነው። አንደኛ በምንም ታምር ፋኖንና ሻቢያን ኦላን ና ወይም ኦኤልኤፍንና ሻቢያን አንድ አድርጌ ላነጻጽር አልችልም። እነዚህ ኢትዮጵያዊ ኃይሎች ናቸው፣ የእኛ ናቸው፣ ወደድናቸውም ጠላናቸው። ኢትዮጵያውያንን በመደገፉ ከሆነ ጠላት ያልነው ማለቴ ነው፣ እነዚህም ድርጅቶች በመደገፉ ጠላት ነው ስላልከኝ ነው። ልደሱ በመደገፉ ብቻ አይደለም፣ ሳይደግፍም ጠላት ነው አልኩ እስኪ እነዛ ምሳሌዎች አስረዳኝ። እነዛ ምሳሌዎች ሳይደግፍ ጠላት የሆነባቸውን ምክንያቶች ለመማር ነው ልደቱ፣ ሌላ ነገር አይደለም። አቋም እኔ ከተጸነሰ ጀምሮ ሻዕቢያ የኢትዮጵያ ጠላት ሆኖ ነው ሲሰራ አይኖረው። ኢትዮጵያን በዓለም ለመጀመሪያ ጊዜ አንድን ጥቁር ሀገር በቀይ ግዛት ከመፈረጅ ጀምሮ አንድ የነበረው ህዝብ ሁለት እንዲሆን፣ ኢትዮጵያ በታሪክ የነበራትን የባህር በር እንድታጣ በማድረግ ረገድ የኢትዮጵያ ተቃዋሚዎችን በማጠናከር በማስታጠቅ ረገድ ትልቅ ሚና የተጫወተ ድርጅት ነው። ኢትዮጵያን የአንድ ብሔር አገር አማራ ብሎ ሰይሞ የአማራ ሕዝብ በጠላትነት እንዲታይ እያደረገ በዓለምም ደረጃ በአካባቢም ደረጃ ሻቢያ ነው ሀድጊ ብሎ ነው የአማራን ሕዝብ የሚጠራው። ህዋትም እኮ ያን ተቀብሎ ግንባር የምናወራው እኮ ስለ ኤርትራ ስለ ሻቢያ ነው ስለ ህወሓት አሁን እኮ ታሪካዊ ጠላት ለማለት ምክንያት ስፈልግ አሁን ሻቢያ በዛ ደረጃ ካልኩት ይልቃል ህወሓት ያንኑ እንትን ተቀብሎ የኤርትራን መገንጠል ደግፎ አብሮ ኑሯል የኛ ታሪክ። ስለዚህ ይልቃል ሻቢያን ጠላት ካልኩ ህወሓትን እንዴት ለየው ነው? ይሄንን ይልቃል የኔን መርህ ምናልባት ሌላ ሚዲያ ላይ ስናገር ሰምተህ ከሆነ የትኛውንም አይነት የፖለቲካ ቅራኔ ቢኖረን ኢትዮጵያውያን በአንድ ሀገር ውስጥ ያለን የፖለቲካ ኃይሎች በጠላትነት መታያየት አለብን የሚል እምነት የለኝም፣ በመርህ ደረጃ የለኝም። የውጭ ኃይልን ነው ጠላት ብዬ የምጠራው። እኛ የውስጥ ችግራችንን በውይይት በድርድር መፍታት አለብን የሚል እምነት ነው ያለኝ። ያሉንን የፖለቲካ ቅራኔዎች በዛ ደረጃ ነው መፍታት ያለብን የሚል እምነት ነው ያለኝ። አሁን እየተናገርኩ ያለሁት ስለ ውጭ መንግስት ነው ኢትዮጵያዊ ስላልሆነ ኢትዮጵያዊ አይደለሁም ብሎ ስለተገነጠለ አካል ነው ማወራው። ይሄን ወስዶ ከህወሓት ጋራ ከኦላ ጋራ ማነፃፀር ተገቢ ነው የሚል እምነት የለኝም። እሱን ማነፃፀር ካለብን ከግብፅ ጋር ነው ማነፃፀር ያለብን። ቅድም የበለጠ ነው ግብፅ ብለሃል። እሱን መነጋገር እንችላለን። ለንጽጽር ሊሄዱ የሚችሉ ነገሮች ናቸው፣ ሁሉም የውጭ መንግስታት ስለሆኑ። ስለዚህ ሻቢያ፣ ልጨርስልህ ከፈለግ አታቋርጠኝ። ቅድም እንዳልኩ ከትርክት ጀምረው ኢትዮጵያን በመውጋት የኢትዮጵያ ተቃዋሚ ሀይሎችን ሳይመርጥ በጀምር በማስታጠቅ ከፍተኛ የሆነ ስራ የሰራ ድርጅት ነው። ለመንግስትነት ከበቃም በኋላ 1983 በኋላ ለራሴ ይጠቅመኛል የሚለውን መንግስት ኢትዮጵያ ውስጥ ደግፎ ኢትዮጵያን እየበዘበዘ እያደህየ ራሱን ለማበልፀግ የሰራ ኃይል ነው። ይሄን ልታደርግ አትችልም ሲባል ደግሞ ታንክ አሰልፎ በኢትዮጵያ ላይ ወረራ ይፈጽመዋል። ወረራ በአደባባይ እየፈጸመ ነው። ዓለም ያወቀው ነገር ነው ይሄ። ከዛ በኋላም ደግሞ ይሄው የ18 ዓመት ቂም ቋጥሮ ኢትዮጵያውያንን የኢትዮጵያን ደንበር አልፎ ገብቶ በግፍ በአሰቃቂ ሁኔታ የጨፈጨፈ ነው፣ የደፈረ ነው፣ የኢትዮጵያን ሀብት ንብረት ወርሶ የወሰደ ነው። እንደ ትግራይ የፖለቲካ ኃይሎች ለሻዕቢያ ባለውለታ የለም። ለእነሱ እንኳን የራራ ኃይል አይደለም። ይሄ ጨካኝ ኃይል ነው። ለእነሱ ብቻ ለፖለቲካ ኃይሎቹ ብቻ አይደለም ህዝብን የጨፈጨፈ ኃይል ነው። አንተ እንዳልከው ማንካና ሹካ ሳይቀር ከህብረተሰብ ከመንግስት አይደለም የዘረፈ ኃይል ነው። ወጣቶችን እያሰለፈ የረሸን ኃይል ነው። እዛው ጎረቤቱ አንድ ቋንቋ አንድ ባህል የሚጋሩ ህዝቦችን በዚህ ደረጃ የጨፈጨፈ ሀድጊ ብሎ ለሰየመው ለአማራ ርህራሄ ይኖራል የሚል እምነት የለኝም። ነገ ከነገ ወዲያ ወደ ኢትዮጵያ ወደ አማራ ክልል የመግባት እድል ካገኘ ብዙ ግፍና በደል ሊፈጽም የሚችል ኃይል ነው። ከዚህ ኃይል ጋር መተባበር ተገቢ አይደለም። ኢትዮጵያውያን በቂ የህዝብ ቁጥር አለን፣ በቂ ብሶት አለን፣ በቂ የጋራ አጀንዳ አለን። እኛ ከተባበርን አንድ በስልጣን ላይ ያለን አምባገነን መንግስት ከስልጣን ለማውረድ የማንችልበት ምንም ምክንያት የለም። በእኔ እምነት ከእንዲህ አይነት ታሪካዊ ጠላት ጋር መተባበር ተገቢ ነው የሚል እምነት የለኝም። አነፃጽርልኝ ካልክ ደግሞ ከግብፅ ባላነሰ ሻቢያ የበለጠ የኢትዮጵያ ጠላት ነው። ይልቃል ሀሳቦችን አቅርብ እና ወደሚቀጥለው ርዕስ እንሻገራለን። ሀሳብ መግለጽ እና ተከታታዮቻችን እንዲነጋገሩበት ውይይት መለኮስ ነው ሀሳባችን። እና በአንተ በኩል ያለውን ደግሞ ሀሳብህን አንሳ። እንደዚሁ እንደ ቅድም ልደቱም ጥያቄዎች መጠየቅ ትችላለህ። በመካከል ቀጥል፣ ይልቃል። አሁን እንግዲህ ከልደቱ መከራከሪያዎች፣ የኤርትራ መንገድ ታሪካዊ ጠላት ብሎ ለማድረግ ያነሳቸውን መከራከሪያዎች ለታሪካዊ ጠላትነት ተዋግተናል። ይሄ ደረቅ ታሪክ ነው፣ የሚካድ አይደለም። የፍቅርም የጸብም የጦርነትም ታሪክ አለን። ራሳቸውን ለመገንጠል ባደረጉት እንቅስቃሴ ከኢትዮጵያ ለመለየት የቅኝ ግዛት ታሪክ አድርገው ተለይተዋል። ራሳቸው ሀገር ሆነዋል። ነገር ግን ኤርትራ የምትባል ሀገር ከተፈጠረች በኋላ ያለውን ነገር ያንን ደግሞ ሕወሓትም ተቀብሎ አብሯቸው ትከሻ ለትከሻ ተዋግቷል። ስለዚህ ያንን መንግስት ጠላት ነው ታሪካዊ ጠላት ነው ካልኩት፣ ያንን ተቀብሎ አብሮ ተዋግቶ ሁለት ሀገር ተካፍሎ ለዛች ሀገር እውቅና የሰጠው የኔው ሀገር ጉድ የኔው ሀገር መንግስት ነው። ስለዚህ ልጨርስ፣ ልደቱ ልጨርስ። አንተን የሌለ ክርክር ለምን ታቀርባለህ? ጠያቂ የጠየቀን እኮ ስለ ህውሃት አይደለም ስለ ሻብያ ነው እኮ። ታሪካዊ ጠላት እኮ ነው። ይኸውልህ ልደቱ፣ ታሪካዊ ጠላት ለማለት በእኔ ሀገር ውስጥ ያሉ ሰዎች የሰሩትን ነገር የዛን ሀገር ታሪካዊ ጠላት ብዬ ለመፈረጅ የእኔ ሀገር ሰዎች ያደረጉትን ነገር ያደረገን አካል እንደውም የውጭ ሀገርማ በጣም እንትናለሁ። ማንኛውም ሀገር አሁን አንተ በምትለው ኤሪትሪያ ከሶማሊያም ጋር ተዋግተን እናውቃለን እኮ ልደቱ። ከሶማሊያ ጥያቄን ጠይቅ። ኤሪትሪያ ታሪካዊ ጠላት አይደለም ነው የምትለው? አሁን አንተ አንድ የውጭ መንግስት ኤሪትሪያ ካደረገው በላይ ምን ሲያደርግ ነው ታሪካዊ ጠላት ሊባል የሚችለው? ወይስ በዓለም ላይ ታሪካዊ ጠላት የሚባል ነገር የለም ነው ክርክር ኖ ታሪካዊ ጠላት ማለት ሀገርን እስከሚጠፋ ድረስ በየትኛውም ሁኔታ የማይታረቅ ቅራኔ ያላቸው የማይታረቅ ቅራኔ ያላቸው በምንም አይነት ለመጠፋፋት ሁልጊዜ ኢሚነንት የሆነ አደጋ ላይ ያሉ አቅም ቢያገኙ አንዱ አንዱን የማጥፋት ነገር ሊኖራቸው የሚችል መሆን አለበት። ታሪካዊ ጠላት ብዬ ለመስል በምንም አይነት የማይታረቅ ቅራኔ መኖር አለበት። ነገር ግን ሁለት ነገሮች ጎረቤቱ ነው። ከጎረቤቶቻችን ጋር በተለያየ ታሪክ በተለያየ ሁኔታ ተዋግተናል። ከሶማሌ ጋር ተዋግተናል። ኤርትራም ለመለየት ብሎ ተዋግተናል። እስካሁንም ተዋግተናል። ለምነንም አምተነው ጦርነት አድርገናል። ተመልሰን ሄደን ግን በራሱ ከተዋጉት ኃይላት ጋር ጌታቸውና ደብረ ጽዮን ተገናኝተዋል። ታሪካዊ ጠላት ከሆነ እንዴት ሊገናኙ ይችላል? ኦ ማይ ጋድ። እነሱ መገናኘታቸውን እኔ እኮ ትክክል ነው አላልኩም። አብረው ለመስራት እኮ እኔም እኮ አብረው ለመስራት ለሰላም ያስፈልገኛል ብሎ ከሰራ ነው። አስም አዳምጠኝ። እኔ እያልኩ ያለሁት ፋኖ ለምን ይገናኛል አይደለም። ቲፒኤልኤፍ ሲገናኝ ትክክል ነው፣ ፋኖ ሲገናኝ ትክክል ነው አላልኩ። ማንኛውም ኢትዮጵያዊ ኃይል ከውጭ ጠላት ጋር ተባብሮ የኢትዮጵያን መንግሥት መውጋት የለበትም ነው ያልኩት እንጂ። ቆይ አዳምጠኝ። እኔ መረጃው የለኝም። አንተ መረጃው ካለ ልትል ትችላለህ። ቲፒኤልኤፍ ከሻቢያ ጋር እየተገናኘ ከሆነ ስህተት ነው ታሪካዊ ስተት ነው ብዬ ነው የማምነው። ስለዚህ እነሱ ናቸው ተገናኘን ያሉ ልደቱ እነሱ ናቸው ያሉ አይደለሁም ያልኩት ፐብሊክሊ እኔ። እሱ አይደለም ችግሩ ያልኩ ሺ ይገናኝም አልኩ እኮ ከተገናኘም እና እውነትም ከሆነ ለእኔ ታሪካዊ ስተት ነው። ለምን ፋን ነው ያደርገዋል አይደለም እያልኩ ያለሁት ኦላም ካደረገው ህውሃትም ካደረገው ስተት ነው እያልኩ ነው ያለሁት። ለምን ቲፔሌፍ ላይ መንጠላጠል እንደፈለግ አላቅም። እኔ እየጠየቅኩ ያለሁት በግልጽ አንደኛ አሁንም ከጉርብትና ጋር አታያይዘው የኤርትራን ህዝብ አደለም ጠላት እያልኩ ያለሁት፣ ወይም አገረ መንግስቱን አደለም እያልኩ ያለሁት። አሁን ያለውን አድሚኒስትሬሽን ሻቢያን ነው እያልኩ ያለሁት። ነገ ከነገ ወዲያ ለምሳሌ የኤርትራ ህዝብ እድለኛ ሆኖ ወይም ታግሎ ሌላ ጥሩ መንግስት ቢመጣ ታሪካዊ ጠላት ነው ልል ከዛ ጋራ በትብብር መስራት አለብን ብያ ነው ከተወለደ ጀምሮ እስካሁን ድረስ ጸረ ኢትዮጵያ አቋም ያለው ድርጅት ነው። ይህም በተግባር ሲያሳየ ነበረ ነው ለኢትዮጵያ የመቶ ዓመት የቤት ስራ ሰጠው ብሎ የሚያምን ድርጅት አንድም ቀን እኛን ለማዳከም ተኝቶ የማያውቅ መንግስት ነው። እንነጋገር ከተባለ ግብጽን በኢትዮጵያ ታሪካዊ ጠላትነት መፈረጅን አምነህ ከተቀበል ከግብጽ በላይ ሻብእያ በኢትዮጵያ ጠላትነት ሊቆጠሩ የሚችሉ ተግባራት አሉት ተግባራት አሉት። ከዚህ አንጻር እንዴት አድርገህ ታስታርቀዋለህ ነው? እኔም እኮ ያደረጋቸውን ሁኔታዎች በዝርዝር ሳይ፣ አሁን ከተነጋገርነው ውስጥ አንደኛው ተቃዋሚዎችን መደገፉና ተቃዋሚዎች እዛ ኤርትራ ውስጥ ቤዝ ማድረጋቸው ከሆነ እነዚህ ተቃዋሚዎችን የኢትዮጵያ ሕዝብ የነፃነት ታጋይ አድርጎ የሚያያቸው ከጎረቤት ሀገር ጋር ደግሞ ማንኛውም ትጥቅ የሚያደርግ ድርጅት መሆነምን በተለያየ ጊዜ በታሪክ አጋጣሚ ከጎረቤቶቹ ድጋፍ መውጫ መንገድ ላይፍ ላይን ማግኘት ላንተ ለእኔ ላስረዳ አልችልም። የፖለቲካ ሳይንስ ተማሪ ስለ ይሄ ያለና የነበረ በየትኛውም ሁኔታ ውስጥ ያለ ነው። እነዚህን ተቃዋሚዎች ደግሞ አሁን የኢትዮጵያ ሕዝብ ውስጥ ትልቅ ድጋፍ ያላቸው ናቸው። ስለዚህ እነዚህን አካላትን መደገፉን ለታረካዊ ጠላትነት እኔ አንተ የምትለውን አሁን ሁለተኛ ሊጨርስ ልደቱ፣ ሁለተኛ ነገር ያ ግንኙነት አልፎ በህዝብ ለህዝብም ሆነ የሻእቢያ መንግስት መጥቶ ኢትዮጵያ ውስጥ ስንት ድግስና መልክ ባለው ሁኔታ አልተደረገም። ግንኙነቱ በአግባቡ ሊቋጭ በሚችል ሁኔታ ይሁን እንደዚሁም ደግሞ ህዝብን ለመጨፍጨፍ መንግስት ጠርቶ ያስገባው ነው እንጂ የሻቢያን የሚመራው የኤርትራ መንግስት የሚመራው ሻቢያና ኢትዮጵያ መልካም ግንኙነት አይኖራቸው ብዬ ተቃውሜ አላውቅም። እንዲኖራቸው እፈልጋለሁ፣ እንዲኖራቸው እሰራለሁ። በሚያግባቡን ጉዳዮች ደግሞ በአካባቢ የህልውና ጦርነት መንግስት ባወጀብ ጊዜ ከኤርትራ መንግስት ጋር መገናኘቴ ልክ ድሮ እንደሚደረገው ማለት ነው። እስከ ዛሬዋ ሰዓት ድረስ የኢትዮጵያ ተቃዋሚዎች ሁላችንም የምናከብራቸው በኤርትራ ቤዛ አግኝተዋል። ያንን ማድረጉን ደግሞ በጠላትነት ላየው አልችልም። የተለያዩ አመለካከት መኖሩ ፖለቲከኞች የተለያዩ አመለካከት ያላቸው ፖለቲከኞችን መደገፉን ለኢትዮጵያ ጠላትነትን አያረጋግጥም። ምክንያቱም የተለያዩ ኮንስትየንሲ ስላላቸው ነው። ልደቱ፣ ይልቃል አሁን ያልካቸውን ተቃዋሚዎች እኔ አክብሬያቸው አላውቅም። እኔ በደንብ የምናገረውን ነገር ሰምተይ ከሆነ ከድሮ ጀምሮ በኤርትራ መንግስት የሚረዱ የፖለቲካ ኃይሎችን አክብሬያቸው አላውቅም። ኦኤልኤ አላማ አለው አግባብ አለው ጥያቄው ፍትሃዊ ነው ብለህ በተደጋጋሚ አይደለ? ሁላችን የምናከብራቸው ብለህ ስላልክ ነው። አንተ ልታከብራቸው ትችላለህ፣ ወይን አንተ ስትናገር ስለምሰማ ነው። ልደቱ ኦኤልኤን አላማ እንዳለው ትክክለኛ ጥያቄ እንዳለው ፍትሃዊ ድርጅት እንደሆነ ደጋግመህ ደጋግመህ ስትናገር ሰምቻለሁ ብዬ ነው። አዳምጠኝ ከኤርትራ ጋር ግንኙነት በማድረጉ አክብሬው ማቅ የፖለቲካ ኃይል የለም ነው እያልኩ ያለሁት። ኦኤልኤ በአስተሳሰብ የምደግፈው ድርጅት አይደለም ማምነው ነገር ግን ኢትዮጵያዊ ድርጅት ነው። የራሱ የሆነ ማህበራዊ መሰረት የኦሮሞ ሕዝብ ውስጥ አለው ብያምናለሁ። ስለዚህ የእሱን ጥያቄ እሱን በጠላትነት መፈረጅ ሳይሆን የሚጠቅመን የፖለቲካ ጥያቄውን በፖለቲካ መድረክ መፍታት ተገቢ ነው ብያምናለሁ። ከኤርትራ ጋር ባለው ግንኙነት አድንቄውም አክብሬውም አላቅም። ማንንም አክብሬ አላቅም። የድሮዎቹንም አወግዛቸዋለሁ፣ የአሁኖቹንም አወግዛቸዋለሁ። ኮንሲስተንት ነኝ። ትናንትም ግንቦት ሰባት ሳወግዝ ነበረ። ህውሀት ከኤርትራ ጋር ተባብሮ ያደረገውን ትግል በአደባባይ በየምርጫ ዘመቻው ሳወግዝ ነው የነበርኩት። ዛሬም የሚደረገውን ነገር አወግዛለሁ። እኔ ስሰራው አንዱ፣ ሲሰራው ትክክል ሌላው ሲሰራው ስህተት የሚሆንበት ነገር የለም። እንደዚያ ዐይነት ገብል ስታንደርድ እኔ ጋር አይሰራም ማለት ነው። አንዳንድ ጥያቄ ላንሳላችሁ። ቅድም ያልከው ነገር አለ። ለምሳሌ አሁን ያሉ ይገባኛል ማንም ተቃዋሚ ኃይል እንዳልከው ወደ ውጭ መግባት መውጣት ሎጂስቲክ ከውጭ ማምጣት ሊፈልግ ይችላል። ለዛ የሚጠቅም ትብብር ከጎረቤት ሀገር ሊፈልግ ይችላል። በዛ ደረጃ ያለን ነገር አልደርሳ እናደርጋለሁ። አሁን የኢትዮጵያ ተቃዋሚ ኃይሎች በሌሎቹ የጎረቤት ሀገሮቻችን በጅቡቲ፣ በኬንያ፣ በሱዳን እንደዛ አይነት ጥቅም ቢያገኙ ችግር አለው ብያ እንትን አለን፣ አልቃወምም። ብን ብን ወታደራዊ ትብብር አድርገው የኢትዮጵያን መንግስት መውጋት የለባችሁም አልኩ እንጂ የኤርትራ መንግስት ቢፈቅድላቸውና ቢወጡ ቢገቡ ተቃውሞ የለኝም። ጦርነት ውስጥ ያለ ሀይል እንደዛ አይነት ጥቅም ሊፈልግ ይችላል። እኔ እያልኩ ያለሁት በጦርነት ተባብሮ ኢትዮጵያ ውስጥ ያለን መንግስት የትኛውንም ያህል ብንጠላው፣ የትኛውንም ያህል አምባገነን ቢሆን፣ አንደኛ ከኛ አቅም በላይ አይደለም። ከታሪካዊ ጠላት ጋር ተባብሮ መውጋት ታሪካዊ ስህተት ነው። እሱ ጋር ልደቱ፣ ስለዚህ እያልክ ያለኸው የኤርትራ ወታደሮች ኢትዮጵያ ውስጥ የሚገቡ ከሆነ ነው የምትቃወመው ማለት ነው ወይስ ከዛ በመለስ ያለው የስልጠና የመሳሪያ የመንቀሳቀሻ ቦታ የሚዲያ የሎጂስቲክስ ድጋፍ ቢደረግ ችግር የለብህም ማለት? ወታደራዊ ስምምነትን አልደግፍም፣ ግን ለምሳሌ ስምምነቱ ቀደም ያልኳቸውን ቀደም ሲል ያነሳቸውን ነገሮች የሚያጠቃልል ከሆነ እነሱ የሚያጠቃልል ከሆነ አልደግፍም። ነገር ግን በሁኔታዎች አስገዳጅ ምክንያት መውጫ መግቢያ ቢሰጣቸው ያለ ነገር ነው። አንድ የታጠቀ ኃይል እንደዛ አይነት ነገር መጠቀም በዓለም የተለመደ ነው። ቆይ መውጫ መግቢያ ስትል፣ እሱን ክሊር አርግልኝ ለተከታታዮቻችንም ግልጽ እንዲሆንላቸው እንዲንቀሳቀሱ የጦር ሰፈር እንዲመሰርቱ ቢፈቅድ ችግር የለውም። ግን የጦር ሰፈር ቢመሰርቱ አላልኩም። ለምሳሌ ለምሳሌ ሲጂ ሊፈጠር ይችላል አይደል ነው ለምሳሌ የትግራይ ኃይሎች በኢትዮጵያ መንግስት ሲጂ ውስጥ ነበሩ። መሳሪያ ገዝተን ለማምጣት ስል ደስ ርኅራሄ ቢኖረውና ከዛስ ለማምጣት ሎጂስቲክ ከሌላ ዓለም ከሌላ ወዳጅ አገር የመሳሪያ እርዳታም ለማግኘት ቢችሉ እና በትራንስፖርት መተላለፊያ ኮሪደርነት እንዲጠቀሙ ቢፈቅድ እንደዚህ ወጥቼ አልቃወም። ይችላሉ ምንም አይነት ወታደራዊ ትብብር ግን መፈራረም አለባቸው፣ እንደዚህ አይነት ግንኙነት ውስጥ መግባት አለባቸው ብዬ ግን አላልኩም። ስለዚህ አንተ የምትቀበለው ትብብር ፓሴጅ የሚሰጥ ከሆነ ብቻ ነው። እሱ ከዩማኒታሪያንም ጋር የተያያዘ ነው ልትለው ትችላለህ። አይ አይ፣ ቅድም ያነሳለህ ጥያቄ አለ። ለምሳሌ ይልቃል መሳሪያ ማውጣት ማስገባት፣ ለምሳሌ ከሌላ ሀገር የተገዛ መሳሪያ በኤርትራ በኩል ማስገባትን ማስወጣትን በራሱ አቅም ገዝተው ወይ ከሌላ ወዳጅ መንግስት፣ አግኝተው መተላለፊያ አተው ቢተባበራቸው ችግር አለው ብያ ነው ጀብነውሎ